ለከተማዋ ነዋሪዎች ማረፊያና መዝናኛ፣ ለከተማዋ ውበት መለያ መልክ፣ ገጽታና ለቱሪስቶች ደግሞ ተመራጭ መዳረሻ እየሆኑ ይገኛሉ በአዲስ አበባ በተለያዩ አካባቢዎች የተሰሩ ፓርኮች። በተለይም ደግሞ ተፈጥሯዊ ይዘቱን በጠበቀ መልኩ የተሰራውና ሁሉንም ነገር በአንድ ቦታ እንዲይዝ ተደርጎ የተገነባው የቦሌ ቡልቡላ ፓርክ የብዙዎችን ቀልብ የገዛ ነው። በተለይም ደግሞ ፓርኩ ሕጻናት የረፍት ጊዜያቸውን ያለምንም ክፍያ እንዲያሳልፉና እንዲዝናኑ አስችሏል። ናቸው እየመጣን እንደዚህ አዝናንስታሽ ነው ወደ ቤት እየመለስ ናቸው ማለት ነው ምንም ያ ክፍያ የሚባልም ነገር የለም በዚህ አጋጣሚ በጣም ነው የምናመሰግነው አማራጭ በማግኘታችን ልጆቻችን ከቤት ወጥተው ከትምህርት ቤት ውጭ ቅዳሜ እና እሁድ በተለይ የሚዝናኑበት ምንም አማራጭ የለም ነበረ እና ይህን በማግኘታችን በጣም ደስተኞች ነን በዚሁ ይቀጥል ይበርታ ነው የምንለው እና በጣም ተደስቻለሁ ክፍያም ነጻ ነው ነጻነቱ ራሱ ይሄ ትልቅ ነገር ደስ የሚለው ነገር ቢኖር አንደኛ ሌላ ቦታ ስንጎበኝም ሆነ ስንዝናና ለበደቂቃም ሆነ በሰዓታት ከፍለን ነው። ይሄ ደግሞ ላልቻሉትም ለቻሉትም በእኩል አይን ወይ በእኩልነት እንድንማር እንድንጫወት የተዘጋጀ የቡልቡላ ፓርክ ነውና እንዲቀጥሉበት ባይነን ለማጥኛ የሚመቻል ለተለያዩ ፕሮግራም ለማዘጋጀትም እዚህ ተመራጭ ነው። በጣም ደስ የሚል ነው። በጣም ነው ደስ የሚለው። ቡልቡላ ፓርክ አይተነዋል። ለአዋቂም ሆነ ለህፃንም ምቹ የሆነ ቦታ ነው። የቡልቡላ ፓርክ በአንድ ቦታ የተለያዩ አገልግሎቶችን እንዲሰጥ ተደርጎ የተገነባ ነው። ለዚህም ደግሞ በፓርኩ የሚገኙ የስፖርት ማዘውተሪያ ስፍራዎች ይጠቀሳሉ። በዚህም ፓርኩ ከመዝናኛነት ባለፈ ዜጎች ስፖርታዊ እንቅስቃሴዎችን በማድረግ ጤናቸውን እንዲጠብቁ የሚጋብዝ ሆኗል። ፓርኩም ሰፊ ነው በጣም ለመዝናናትም አመቺ ነውና ያው አቅራቢያችን የሜዳ ስለተዘጋጀልን እዚህ መተን መጠቀም ጀምረናል ና ተጠቃሚዎች እዚህ ይጮታሉ። የባስኬትቦል ኮርት አለ ለህጻናትም መናፈሻ አለ እና አሪፍ ነው። ያው ግቢው ሙሉ ነው፣ ብዙ የሜዳ ችግሮች እና በፊትም የነበሩትን ነገሮች፣ በጣም ነው የምደሰተው። ይሄ በጣም እድለኛ ትውልድ ነው፣ ለኔ በጣም እድለኛ። እኛ ሜዳ አልነበረንም፣ ኳስ አልነበረንም። ሆኖም ግን እንደዚህ የተመቻቸ ሜዳ። እኔ አሁን አእምሮቴን ለማውጣት ነው የመጣት በዚህ እድሜ። በቃ ሁሉንም ኮንሲደር የሚያደርግ ማንንም፣ ሁሉንም ሰው፣ ሁሉንም ህብረተሰብ ኮንሲደር የሚያደርግ ለመዝናናት። በቃ ሁሉም ነገር ሙሉ ነው። ፓርኩ በጣም የሚገርም ነው። የቡልቡላ ፓርክ ዜጎች ጊዜ የሚያሳልፉበት መጽሐፍ የሚያነቡበት ከወዳጆቻቸው ጋር የሚወያዩበትና ራሳቸውን የሚያዳምጡበት ስፍራ ሆኗል። ይሄ ፓርኪ ከተሰራ ልጆቻችንም ይዜ መጥተን እዚህ እንዝናናለን፣ እሁድና ቅዳሜ። እኔ ደግሞ መንፈሳዊ መጽሔት አነባለሁ ሁልጊዜ እዚህ ቦታ ብቻዬን ሲሆን መጥቼ መጽሐፌን አነባለሁ። በጣም ደስ የሚል ነው። በጣም የማይገኝ ነው። እኛ ሰፈር ላይ እንደዚህ አይነት ተደርጎ ስለማይታወቅ በጣም ደስ ብሎናል። በአዲስ አበባ ከተማ ውስጥ እየተገነቡ ያሉ በተለይ በአሁኑ ጊዜ ያሉ አዳዲስ ፓርኮች፣ ቡልቡላ ፓርክ፣ ሌሎችም አካባቢ ያሉ ፓርኮች ለማንበብ፣ ጊዜ ለማሳለፍ፣ እብን በሚገባ የአእምሮ ጤና ለማግኘት፣ ሰላም ለማግኘት ትልቅ ትርጉም አለው፣ ትልቅ አቅም አለው ብዬ ነው መወስደው።